ጤናችሁ ቲጂ ነኝ። እንኳን ወደ ዩቱብ ቻናል ላይ በደህና መጣችሁ። ለዚህ ሀና አዲስ የሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን የምትጫነው በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ዛሬ ሬጉላርሊ ከማየው ፖድካስት ታይፕ ወጣ ብዬ ድንገት የክርስቲያኖ ሮናልዶን ኢንተርቪው ያየው ነበር እና እንደ ምንም የሚጠቅም ነገር አገኘሽበት ካላችሁኝ ለሴቶች የሚሆን በጣም ምርጥ ነገር አግኝቼበታለሁ እና ወንዶችም ካላችሁ በዚህ አጋጣሚ እንድሰሙኝ ይፈልጋለሁ እና ሁለት ኢንተርቪው ነው ያየሁት። አንድ መፈልጋውን ፓርት አግኝቻለሁ። ከዛ ውጪ ግን ሰውየው ማን እንደሆነ ቱ ቢ ኦነስት አላውቀውም። እኔ እንደውም ድሮ ወርልድ ካፕ ላይ ሲያለቅስ ምናምን ነበር ማቃ ኢሞሽናል ሆነው ምናምን እና እንደዚህ አይነት ፐርሰናሊቲ ኑሮ አይኑሮ አላቅም ና እንደውም ከኮመንት ላይ ሳይ ብዙ ኔጌቲቭ ኮመንቶች አይቼ ነበር እና ምናልባት የሜሲ ደጋፊዎች ይሆናሉ ወይስ ደግሞ እንደው ኦፌንሲቭ የሆነ ነገር ተናግሮ ይሆን ብዬ ግራ ገብቶኛል። ምክንያቱም ሲናገር የነበረው ነገር ዋስ ፕሌን ያው ሰውየው እንግሊሽ የመጀመሪያ ቋንቋው አይደለም፣ ስለዚህ ብዙ ስተትር ሊሰራ ይችላል። ኤንዘን በደንብ ቢያነበብኩበት ነገር ደግሞ ስትሬት ፎርዋርድ እና በጣም ኢጎ የሞላበት ወንድ እንደሆነ በደንብ አይቼዋለሁ። ሲያወራ ሂ ስፒክስ ሃይሊ ኦፍ ሂምሰልፍ፣ በቃ ስለራሱ በደንብ ነው የሚያወራው። በደንብ የሚያወራበት ምክንያትም ያለው ሰው ነው። ያው እንዳልኳችሁ ከዋሱን በደንብ ባላውቅም፣ ግን ኤቭሪባዲ እንደ ወርሽፕ ማድረግ ደረጃ እስኪደርሱ ድረስ የሚያዩትና የሚወዱት ሰው ስለሆነ ስለራሱ ሀይሊ ባያወራ እንደው ምን ሆኖ ነው ሊያስብል ይችላሉ ብዬሽ አስባለሁ። እኔ በጣም ካፕቲቬት ያደረገኝ እና በጣም ደስ ያለኝን የተወሰነ ፖይንት ላንሳላችሁ ስለሚጠቅማችሁ ስለ ሚስቱ ያወራውን መጨረሻ ላይ ስለምላችሁ ሴቶች ጠላችሁኝ እንዳትሄዱ የወንድ ቪዲዮ ነው ብላችሁ። መጀመሪያ ሲያወራው በጣም የገረመኝ ነገር ኢዝ ቬሪ ሙች ፎከስድ ስለራሱ ስለራሱ በጣም ሀይሊ ነው የሚያወራው፣ እና የደረሰበትን አቺቭመንት ደርሶበታል። አዎ ትልቅ ነገር ነው ግን እንደምንም እንደማይቆጥረው ሲናገር ዩ ኬን ሲ በጣም አስፓየር የሚያደርግበት ነገር ላይ የደረሰ ሰው እንደሆነ ትረዳላችሁ እና ምን ያህል ፎከስድ እንደሆነ ምን ያህል ዲስፕሊን እንዳለው፣ እንዲህ ማድረግ ብርቅ አይደለም። እንዲያደርግ ያለው ከዚህ ጊዜ ጀምሮ የሰራሁት እንደዚህ ጂም፣ ከዚህ ጀምሮ ሄድ ነበር እንዲያደረጋለው እንዲያደረገው የሚለው ነገር በትክክልም የሰራበት ነገር እንዳለ በደንብ አንደርስታንድ ማድረግ ይቻላል ብዬ አስባለሁ። ከተሳሳትኩኝ ኮሬክት ታደርጉኛላችሁ። በጣም ፎከስድ መሆኑን እና በጣም ዲስፕሊንድ እንዳለው የምትረዱበት አይነት ኮንቨርሴሽን ነው። ምክንያቱም በጣም ስለ ራሱ ስለ አቺቭመንቱ ሲያወራ አቺቭመንቱ እንደ ትልቅ ነገር አድርጎት ሳይሆን የፕሮሰስ ውጤት እንደሆነ በጣም ደጋግሞ ሲናገር ሰምቻለሁ። ትልክ ላልሆን ይችላለ ፎዛ ማተር ግን በጣም ራሱን የሚያውቅ ይመስለኛል። እንደዚህ አይነት ሰው አይደለሁም፣ እንደዚህ አይነት ሰው አይደለሁም ብሎ እያወራ ሲያወራ ብራግ ለማድረግ ሳይሆንም ቴክኒክሊ በትክክል የራሱን ማንነት እና የሚፈልገውን ነገር እያወቀ ሰው ነው ብዬ አስባለሁ። እንዲሁ በኮንቨርሴሽኑ መሀል ማለት ነው እና በጣም ግን ከዛ ሁሉ ደስ ያለኝና ወንዶች ቢሆኑት የምመኘው ነገር እድሜው በጨመረ ቁጥር ፋሚሊ ማን መሆን ይፈልጋል ወይም ደግሞ ይሄ ቤተሰብን ትዳርን ሴንተር ማድረግ እፈልጋለው፣ ስለዚህ አሁን ብዙ መባከን አልፈልግም፣ እንዲህ እንዲህ ማድረግ አልፈልግም ያላቸው ነገሮች በጣም ደስ ብለውኝ በጣም ከያዝኳቸው በኋላ በጣም የገረመኝ ግን ፋሚሊ ማን መሆን እንደመፈለጉ በጣም ትዳርን እንደማክበሩ እና እንደመፈለጉ ያው ያለበት ፕሮሰስ እኔ የምቀበለውን ባይሆንም ያው ከጋብቻ በፊት ከሆነ በኋላ ነው ወደ ጋብቻ ፕላን ያደረጉት። ይሄ የኔ ፕሪንስፕል ባይሆንም ግን በጣም ደስ ያለኝ እና የተመቸኝ ነገር አሁን ላይ ፋሚሊ ማን መሆን እፈልጋለው፣ ለልጆቼ መገኘት እፈልጋለው፣ ሴት ልጄ፣ ወንድ ልጄ ምናምን እያለ ፕራውድሊ ነው የሚያወራው ማለት ፕረዘንት ዳድ ነው ምንም አይነት ቢዚ ነገርም ቢኖረው ግን በልጆቹ ህይወት ላይ በጣም ቤት ውስጥ እንደሆነ ከንግግሩ ገብቶኛል። እና ግን በጣም የገረመኝና ደስ ያለኝ ነገር ሚስቱ ሰንተር ኦፍ ሂዝ ወርድ አይደለችም። ሴቶችን ስሰሙ ልትናደዱ ትችላላችሁ። ወንዶች ግን ኖትስ እንድታደርጉ እፈልጋለሁ። ሚስቴ እኮ ሚስቴ እንዲህ እንዲህ ገብታ አትሰሙበትም። ሲጠየቅ ስለ ትዳሩ ሲጠየቅ ወንዶች እኔ ሚስትን በመውደድ ሚስትን በማቆለጳጠስ ሚስትን ፕራይዝ በማድረግ በጣም አምናለሁ። ግን ደግሞ ከሚስትህ ውጭ አለም የሌለ ከመሰለክ ጊቭ ዊክ መን ባይ በቃ ማለት ሚስትህ አላማ ስትሆንልህ አላማን ትተዋለ። ክርስቲያኖ በጣም አላማ ያለው ሲሆን አምላ መሆኑንም አሳክቷል ማለት ይቻላል። ናው ንደን የሚስቱን ስም ምክንያቱም ስ ኤክስክሉዚቭ ኢንተርቪው ከራሱ ጋር ነው ወሬው፣ ከስራው ጋር ነው ወሬው። ሚስቴ እንዲገብቷ፣ ሚስቴ እንዲወጣ የሚባል ነገር የለም። እና እንዳልኳችሁ ብዙ ኮንፍሊክት አይሰጠኝም። አንዳንድ ሴቶች ልትወዱ ትችላላችሁ፣ ግን ይሄ ያለ ልክ ሴት ሰንትሪክ የሆነ ኮንቨርሴሽን ብዙ ደስ አይለኝም። ጀስት ላይክ ሴቷም ያለ ልክ ወንድን ሰንተር ስታረግ እንደማይመቸኝ ሁሉ በይበልጥ ደግሞ ወንዶች ከልክ ያለፈ ሴትን ሰንተር ማድረግ ደስ አይለኝም። እንዳልኳችሁ ሚስትን ማክበር፣ ሚስትን መውደድ፣ ለሚስት አድናቆትን ማሳየት ይገባኛል። ግን በየኮንቨርሴሽኑ ላይ ስለ ሚስት ማንሳት አነሰሰሪ ነው። ፈውዛት ማደር እንድታቆልኝ የሚፈልገው ሰው ያንን ነገር ስላየሁት በጣም ደስ ብሎኛል። በጣም ደስ ብሎኛል። ስለ ትዳሩና ስለ ሚስቱም የተናገረው በተጠየቀበት ሰዓት ነው። ምክንያቱም ይሄ ሰውዬ ይኖርለት ዓላማ አለው። የሚሄድበት መንገድ አለው። ሚስቱ ረዳቱ ናት። ሄልፕ ሜቱ ናት። እሱን ደግሞ በደንብ በዚህ መልኩ አረጋግጦልናል። ይህን አንዳንድ ሴቶች ይጎረብጣችኋል። አይ አንደርስታንድ፣ ደስ አይላችሁም። አይ አንደርስታንድ። ግን የትኛውም ስኬታማነኝ የሚል ወንድ የሚፈልጋት ሴት ሚስት ሊያደርጋት የሚፈልጋት ሴት እንደሱ አይነት ናት። እንደዚህ አይነት ናት። ምንምታደረግ ታክስ ትንከባከበኛለች። ልጆቹን ትንከባከባለች፣ ቤቷን ትንከባከባለች። ይሰማል ለአንዳንዶቻችሁ ይ ፓወር ካፕል ነት እጅ ይሆናል አንቺ ማስለር ሆነሽእሱ ማስለር ሊሰራ አላችሁ ይችላል። ግን ስክሰስፉል የሚባሉ ስኬታማ የሚባሉ ወንዶች ሚስትን ሲመርጡ ደግሜለው አለው ሚስትን ሲመርጡ የሚመርጡበት ኳሊቲ ሰውየውን ትንከባከባለች ወይ ቤተሰቧን ትንከባከባለች ወይ ቤቷን ትንከባከባለች ወይ ነው። አዲሽና የጨመረው ነገር አለ አትራክሽን ግድ ስለሆነ ቆንጆ ናት፣ ሰውነቷ ያምራል። አዎ ዘ ቤዚክ መጀመሪያ ትራክት ያደረገው ነገር እሱ ቢሆንም ሚስት ሊያረጋት የቻለበት ምክንያት ግን እሱን መንከባከቧ፣ ቤቷን መንከባከቧ ነው። ያለበለዚያ አልፈልግም ነበረ ብሎ አካፉ። ስለዚህ ስኬታማ ወንድ የምትፈልጉ ከሆነ፣ ከዚያ በላይ ወንድ የምትፈልጉ ከሆነ፣ በጣም ጠንካራ ወንድ የምትፈልጉ ከሆነ ሴት መሆንን መለማመድ አለባችሁ። ሴት መሆን ባልን፣ መንከባከብ፣ ልጆችን መንከባከብ፣ ቤትን ሆም ሜከር መሆን በጣም ፕራይመሪ ጥያቄ ነው የብዙ ወንዶች በጣም ሰክሰስፉል ሰው ትፈልጋላችሁ፣ በጣም ጎበዝ ሰው ትፈልጋላችሁ፣ ወይ ኮሊግ ሰው ትፈልጋላችሁ። በጣም ታታሪ፣ በጣም ጎበዝ ወንድ የሚፈልጋት ሴት የምትንከባከበው ቤቷን የምትንከባከብ ልጆቿን የምትንከባከብ እንጂ ጎ ጌተር የሆነች ሃርድ ወርኪንግ የሆነችን አይደለም። ይሄንን ለይሰ ሴቶች እንድትወስዱልኝ ይፈልጋሉ። እና አንዳንዶቻችሁ አሮን ኮክ፣ አሮን ክሊን ኮክ እና ክሊን ማድረግ የሴት ሙያ ነው እንዴ የሴት ኃላፊነት ነው እንዴ ብላችሁ አርጊመንት ላይ የምትገቡ ሴቶች፣ የሴት ኃላፊነት ላይሆን ይችላል ግን በጣም ጠንካራ የምትሉት ወንዳ ወንድ የምትሉት ኢኔኒ ወይ ክሬቭ የምታደረጉት ወንድ የሚፈልጋት ሴት የምትንከባከበው ቴክር የምታረ ቤቷን የምትወድ ቤቷን የምትንከባከብ ሶፍት የሆነች ለስ ለስ ያለችዋል ያ ማለት ረጂና ኃላፊነት ሌላ ስራ የላትም ማለት አይደለም። ብዙ ነገር ትሰራለች፣ ሶሻል ሚዲያ ላይ ትንቀሳቀሳለች፣ የራሷ የሆኑ ነገሮች አሏት። ነገር ግን ፕራዮሪቲዋ ስራዋ አይደለም። ፕራዮሪቲዋ የሆነ የምትደርስበት ግቤ የምትለው ነገር አይደለም። ፕራዮሪቲዋ ትዳርባ ነው። ጎን ለጎን ደግሞ ስራ ትሰራለች። በጣም የገረመኝ ባለፈው አንዲት ሴት መንገድ ላይ ስታወራ የሰማሁት፣ ጓደኛዋ በአጋጣሚ ስራ ታቆማለች፣ ቤት መሆን ስላለባት ልጇን ፒኬር ለማድረግ። ከዛ ወይኒ ስራ ሽንስ እንዴት ልታረጊ ነው ብላ የጠየቀችባት። እንደ እንዴ ስራ ማለት እንደዚህ የሚታዘንለት ነገር ነው እንዴ አልኩኝ። ሆነስሊ ወይኒ ስራ ሽስ አባባሏ ትልቅ ነገር እንደቀረባት አይነት ኢምፕሬሽን ነው የምትሰጣትና እና ሌዲስ ቤትን መንከባከብ፣ ባልን መንከባከብ፣ ለትዳር መገኘት መቼ ነው ትልቅ ስራ እንደሆነ አንድስታን የምታደረጉት? ኢንኒወይ የምትፈልጉት አይነት ወንድ ክሬቭ የሚያደርጋት ሴት እንደዚህ አይነት ናት። ያን ስላችሁ ብዙ ጊዜ ከኔ ሀሳብ ጋር በጣም ስለማታዳምጡኝ የሚመስላችሁ ዶልመንት ሁኑ፣ በቃ ኬርለስ ሁኑ፣ እሱን ብቻ ዩ ምን የሚመስላችሁ እዚህ ቆዩና ምን አይነት ሴት መሆን እንዳለብን በጣም በተደጋጋሚ ሀሳብ ስለማነሳ ይገባቸዋል። ኦኬ ሰው በጣም የወደደበት እና ሚስት ሊያደርግበት የቻለበት ምክንያት እሱን ስለምተንከባከብ ልጆቹን ስለምትንከባከብ ሆም ሜከር ስለሆነች፣ አውቃለሁ፣ ሼፍ ሊኖራቸው ይችላል፣ ብዙ ሰራተኞች ሊኖሩ ይችላሉ፣ ግን የእሷ ኃላፊነት ነው። ኦኬ ቤት ጉዳይ ላይ እንዲያገባው አይፈልግም፣ ምክንያቱም ሌላ ኮሚትመንት አለበት። ይህንን ኃላፊነት መወጣት ሳትችሉ በጣም ጠንካራ ወርኮሌክ ታታሪና ወንድ ማግባት እፈልጋለሁ የምትሉ ሴቶች እንድታስቡበት በጣም እፈልጋለሁ። በዚህ አጋጣሚ ደግሞ ሴትጋር ሚዝርብል አደለችም፣ ዝርክርክ አደለችም፣ ራሷን የጣለች አይደለችም። የራሷ የሆነ እንቅስቃሴ አላት፣ ራሷን ትጠብቃለች፣ የሚያስፈልጋትንም ነገር ታረጋለች እና ቺ ነገር ሌሰን ትሆናችኋለች፣ ብዬ ስላሰብኩኝ ለወንዶቹ ሴት ሴንትሪክ የሆነ ኑሮን አቁሙ። ለሴቶቹ ደግሞ ሆምሜከር ካልሆናችሁ ሴት ካልሆናችሁ በጣም ጠንካራና ታጋሪ የሆኑ ወንዶች ወደ ህይወቷቸው እንድትገቡ ላይፈልጉ ይችላሉ እና አስቡበት፣ ለማለት ነው። ከፈለጋችሁ ገብታችሁ ቪዲዮን ማየት ትችላላችሁ።